ችግር አለ። ለእናንተ ችግር አለ። ከአይሮፕያኖች ጋር ግን ተስማ ተስማምቼ ነው ምኖሩ። ምክንያቱም የሆነ ነገር እፈልጋለሁ፣ እሄዳለሁ፣ እናደርጋለን። ከዛ በኋላ ያንን ካደረጉ የሆነ ነገር የምፈልገው ጉዳይ እንትን ካልኳለው ቻው ቻው መባባል እችላለሁ። ቴሌፎን ላይም እንደዛ ነው፣ አወራለው እንደዚህ እንደዚህ ነው ምናምን ልና ተቀልቅ ከፈለግኩኝ ሶስት ወር አልደወለልንም ምንም እኔ እናንተን። አሁን ለምሳሌ ሰው ጓደኛ ሲሆን በየቀኑ ይደዋወላል። አይደለም እኔ አይደለሁም፣ አይደለሁም ወይ አንተ እኔ ስትፈልግ ስትፈልጋ አነሳላለሁ። በተረፈ ግን እየደወላችሁ ልታዘግሙ አላነሳም፣ ስልክ አላነሳም። እንዴ ማታ አውረተን እግዚአብሔር እግዚአብሔር ማታ አውረተን ከሰጠኋት እንዴት አድርሽ ምትለኝ ተለያየ። እንዴ በቃ ቻው ቻው። ለምንድን ማድረግ ነው እንደዚህ ባህሪ አለችብኝ። በተለይ የሆነ ውስጥ ብዙም የሚያስፈልገኝ ነገር ከሌለ ካንተ ወይ ካንቺ፣ እንደዚህ ነኝ እኔ ስልቼ ምንድን ነው የምታውረው? ምንድን ነው የምታውረው? ምናምን ነገር ላለሁ ማለት ማለት የሚያገናኝን ቁም ነገር ስለሌለ እንዴት ነሽ ደህና ነሽ ወይ ደውዬልሽ፣ እንደው መኖርሽን ላውቅን ምናምን ብትለኝ ይደብረኛል። እና ተነፋፍቄ ስገናኝ ደስ ይለኛል። የሚገርማችሁ ሳብሬ ተመሳሳይ ባህሪም ያላት ተመሳሳይ ል ማለት ነው። እም እንደዚህ ነሽ እራ ለምን? ቆይ እስኪ ንገረኝ ከልጆችሽ ጋራ ከቤተሰብሽ ጋራ። እሱም ግዴታ ከሆነ ነው ግን አንዳንድ ሰው በጣም በጣም እንትን የሆነ ሰው አለ። ተፈጥሮ እኔ ተፈጥሮ ይለዚ አምሶ እስመኝ ነችራል። አሁን ደግሞ ብሶብኛ ጭራሽ። ድሮ ትንሽ እንደምሽል ነበር። አሁን ኢግኖራንት ነኝ። ኢግኖር ለማድረግ አየው በጣም ደግሞ ሳየው በጣም ኢግኖር ለማድረግ ጀመር። አይላማላሽ በጩጩዎቹ ነው እንጂ የጩጩዎቹ ነው እንጂ ከሌላ ሰው ጋር ብዙ ማለት ነው ቹቹ ግን በቃ ቹቹ ተከራይቶኛል። ከሰዎች ያራረቀ ማለያ። ዛሬ ምንም እኮ መሰላችሁ ከጓደኛዬ ጋር ጧት የሆነ ቦታ ተቀጣጠለና ጉዳይ ነበርን፣ ጨራረስን ምናምን እና እኔ ቶሎ ወደ ቤት መጥቼ ቶሎ ወደ ቤት መጥቼ ማረፍ ነው የፈለግኩት። እዛ ደግሞ ከኔ ጋር ትንሽ ወደዚህ ወደዛ ማለት ፈልጋለች። እኔ ደግሞ ዲኤት ጀምር ያለው ምግብ ማለት እንትንና ሄደን እንደዚህ እንብላ ስትለኝ ነው አልበላም። እሺ እንደዚህ እንደዚህ ክሪስማስ ኦፊሻል ኦፊሻል ጋር ቴንግ እሺ፣ የክሪስማስ ዲኮር እኔ ነው አልፈልግም። የሆነ ቦታ እንደዚህ ተከፍተ ነው። ምን ሆንሽ? አልች ቤት መግባት እፈልጋለሁ። ወቅት ተለውጠሽ አላለችኝ። ኑ ግ ግን ሰው ፈልጋ ይሆን ግን አልችልም ነበር ማለት ሳልፈልግ ብታቆየኝ ጥሩ ነገር ላይሰማት ይችላል። ግን ከመጣው በኋላ ምናልባት የምታወራው ነገር ይኖራት ይሁን ወይ ጫወት ፈልጋ ይሁን። አንዳንዴ ታውቃላችሁ እዚህ ሀገር ሰው ይናፍቃቸዋል። እና አሰብኳትኝ ምናልባት አስፈልጊያት ይሆን የምታዋያችሁ ነገር ሊኖር ይችላል ወይ ብቻዋን ሆና ይሆናል ወይ እና ራሴን እንትን አልኩኝ። እንደመጣሁ ቲክቶክ ላይ ገባሁ ማለት ነው፣ ቲክቶክ ለመግባት ነው። ጥለሽኝ ሄድሽ ብላ ጻፈችልኝ። የሆነ ጉዳይ ስለነበረ እነዚህ ሰዎችን ጀመር ወጣሁኝ ማለት ነው። እና በጣም ጋድም የሆነ ባህሪ ነው። ለዚህ ነው በነገራችን ከማንም ምንም አለመጠበቅ ያድንሻል። ተቀለሽ ትድኛለሽ። ጆርጅ ሰብናት ጆርጅ ንን ጆርጅ ብዙ ጊዜ ከሰው ጋር የማያጣለኝ ምንድን ነው ታውቃላችሁ? የምፈልገውን ነገር ቀጥታ የምናገረው ሰውም እያስቸገርኩ ከሆነ አውቀዋለሁ። ማለት ስጠቀ የሆነ ነገር ወይም እንደዚህ እንደዚህ ነገር እ ብታረግልኝ ምናምስል አይ ከእሱ የሆነ ነገር እንደፈላችሁን ይትላሉ ግን የሚመጣው መልስ ራሱ ፖዘቲቭ ቢሆን ችግር የለብኝም። ምክንያቱም እኔ ነ ከሱ የጠበቅኩት እንዲያደርግልኝ የተመፀወጥኩት እኔ ነኝ እና ባይሆን ሰጥቼው ቢከዳኝ ብቻ ነው። ያ የሆነ ነገር አርጌ የሆነ ነገር ውለታ ሳይሆን የሆነ ነገር አርገ ሆን ነገር ትጠበቃለ። እንደዛ ቢሆን ለምን እኔ እኮ እንደዚህ ነው የትላለ። ግን ለማኝ ከሆንኩኝ ግን ምንም አይመስለኝ ብከለከል

እንዲ ነው እና ለዋርድ ሽልኝ አዋርደዋለሁ። ለምን እዛ ከአራት ኪሎ ያለው የሆነው አልደረደረም ነገር እኔ ሶስት ወርነ ጠቀም ሶስት ወር በኋላ የለውም። በቃ የራሴ ጥፋት ስለሆነ ራሴ ባህሪ ስለሆነ የራሳቸው ባህሪ ነው፣ ግን ዳንጀረስ ነው። ያ ዳንጀረስ። አይ ቲንክ ሶ፣ ንጎዳ ቪርጎ በጣም ነው የምንጎዳው። ግን የኔ ብቻ ባህሪ፣ የብዙ ሰው ብዙ ሰው ነው እና ብዙ ቪርጎዎች እንደዛ ናቸው። ግን አንጎዳም፣ ሰው ደስ የሚለይ ሰውን አንጎዳም። ለምንድን ነው እንደዛ የምንሆነው? ከኛ ጋር ፓስ የሚያደርግ ስለሌለ እኛ በጣም ኤክስትሬም ኮንፊደንስ አለ፣ ኤክስትሬም በራሳችን ብዙ ነገር መስራት እንችላለን። ለዛእሱ አንግላ ተቀረን ኮንፊደንስ አለን፣ ደግሞ በኮንፊደንስ እንችላለን። ጂጂ ስለ የሆነ ምን ትያለሽ? ምን ሆነ ደግሞ? ምን ልበለው? ምን ሠራ? ምን ፈጠረ?

እሱ ግን እንትን እረስቶታል እረስቶ ይላል ይላል እረስቷል ብዙ ነገር ተነስቶ እግዚአብሔር ይጠብቀው። በነገራችን ላይ አንዳንዴ ሰዎች ውስጣቸው ሰላም ሳይሆን ሲቀር በ በጣም የታመቀ ነገር ሲሆን ውጭ ላይ ነው እንደዚህ የሚያወጡት ባገኙት ነገር ባገኙት ነገር የሚደነፉት እና ያ ነው አይቼ ኦኬ እውነት እየሰደቡን እና እናንተ ማየት ያለባቸው እሱ መሳደቡን ምናምን አይደለም። ሰምቲንግ ሥሮ በቃ የሁኔታ ውስጡ መናገር የማይችለው መፍታት የማይችለው ለረጅም ዓመታት እየታገለው ያለ ነገር አለ። በክፉ አትዩት ያንን ነገር። ይሄ ልጅ የሆነ ነገር ሆኗል። የማይፈቱ የማይፈቱ ችግሮች በህይወቱን በኩሉ አጋጥሉታል። በቃ ውስጥ ውስጥ ሰላም ስታጣ ጎጆ ነው የምትረብሸው። ይነው በቃ ውስጥ ሰላም ሲኖር እንዴት ይሄ አይገባችሁ? እኔ አሁን ነገር ሲሆን አንዳንድ ጊዜ እዚህ ጋ መጣና ከፊት ታዩታላችሁ። የፈለገ ብስካካ ብስቀቄ ብዙ የሚያስከፋ ነገር እኔ የለኝም። ባለኝ ነገር በጣም ደስተኛ ነኝ በጣም ደስተኛ ነኝ። ብዙም አልመኝ ማለት ለምን ይህ አልሆነ ማለ። ምክንያቱም መኖሬ ራሱ ለእኔ ቢንጎ ዳይመንድ። እግዚአብሔርን በምንም እንትንም አይል ጤና ነው አና ያለው ነገር እኛ ምንድን ነው የማይታየን ነገር ምንድን ነው አልታያንን ነገር ምንድን ነው የሌላው፣ ሌላው ላይ የሚደርሰው ነገር ሌላው ላይ ያለው ነገር ግን ለእኛ እየታየን አደለም ነው እና ልጁ ከአቅሙ በላይ የሆነ ችግር አለበት። በቃ የማይናገር መፍታት የሚችለው የጤናም ሊሆን ይችላል፣ የገንዘብ ብቻ አይደለም። አንደኛ የጤና ችግር፣ እንደዚህ እንደዚህ አይነት ነገሮች በብዛት የጤና ችግሮች ናቸው። ምናልባት የታመመ ቤተሰብ ሊኖር ይችላል የሚያሳስበ፣ ወይ እዳ ሊሆን ይችላል ወይ ሊሆን ይችላል። እና እነዚህ ነገሮች በቃ ግማሹ እድሉ የለውም፣ የዚህ ሚዲያ እድል ስለሌለው እዚህ ላይ ሚዲያ ላይ ወቶ አይገልጽውም። ምክንያቱም እውቅናም የለው። ይህ ልጅ እንዳጋጣሚ በሆነ ነገር ሚዲያ ላይ ታውቋል። ሚዲያ ላይ ደግሞ ወድቆ መተ ምን ያህል በጣም ከባድ እንደሆነ ግን ታውቃላችሁ? በጣም ከባድ እንደሆነ እንደኛ የሚዲያ ፊገር ሆናችሁ እዚህ ህዝብ ጋር እኔ አሁን ሁለት ሶስት ቀን አራት ቀን ባልመጣ የሆነ ሰዓት ላይ የእኔ ታሪክ መውጣቱ አይቀርም። ወይ ቤተሰብ ሊያኝ ይችላል፣ ወይ ከቤተሰብ አንዱ ሊያወራ ይችላል። ወይም አሁን ይሄ ሚስጥር ወጣ ማለት ከአሁን ከአሁን ሚስጥር ከሚወጣ እያልኩ እንደምሸማቀቅ ታውቃላችሁ። እንደዚህ ነው የሚያደርጋቸው፣ እኔ አይደለሁም። ፎር ኤግዛምፕል ነው የምላችሁ በተቻላቸው አቅም እዚህ ጋር እንዳላቸው ጤነኛ እንደሆኑ ከማንም የበለጠው አይ፣ ቶክስ ፎ ን ጋይስ ጃስት ዲስከስ ፋይት እያደረገ ነው ልጁ። እኔ እንደሚመስለኝ ፋይት እያደረገ ነው። ከማን ጋር ፋይት ያደረጋ? ከእናንተ ጋራ ከፈሎሮች ጋራ ፋይት ያረጋል። ከራሱ ጋራ ፋይት ያደረጋል። ካለበት ችግር ጋራ ይሄ ልጅ በሶስት ነገር የተጠመደ ተቀባይነትን ለማግኘት ጤነኛ ሆኖ መታየት አለበት፣ በቃ ምንም እንደሌለበት። እዚህ እዚ ጋር ደግሞ ነገሮችን የሚፈቱ ነገሮች የለም፣ የገቢ ምንጭ የለም። ጉራው አለ እንደምታዩት። እኔ እንደዚህ ኮ አላረግም፣ እኔ ኮ መሬት አለስም፣ እኔ አንድ ቀን እንደዚህ ተቀጥቼ አላቀም። የሆነ ከፍ ያለ ቦታ ላይ እራሱን ያደርገዋል። ያ ግን የሚያደርጋቸው ነገሮች ግን ገንዘብ እያመጡ ነው ችግሮቹን መፍታት አልቻለም። በችግር ላይ ችግር እየጫነ ነው ልጅ ያለው። የሚደግፈው ነገር ከሌለ የሚደግፈው ነገር ከሌለ በጣም ሀይለኛ ወደ ደግል የሚወድቀ የችግሩን መውጫ ያረጋቸው ሃይማኖቶች አሉ። ሃይማኖቱ የችግሩን መውጫ አርጎታል። ራሱ ራሱ ብቻ ሳይሆን የፈጠረውን አምላክ ራሱ ለመሸወድ በጣም እየሞከር ነው። እንግዲህ ያስቡት። እኛ ራሱንም በቃ ለመሸወድ ይሞክራል። ችግሩን በመርሳት እዚህ ጋር በማሳየት የፈረደበት ሱፉን በመልበስ ይህንን ያለው ሰው ያስታውቃል። በተለይ ለወንድ በጣም ከባ በተለይ ለእንደሱ ያለው ከባ ነው። ወንድ ልጅ ብዙ ነገር ያስፈልገዋል። ቤቱን የሚያስተዳድርበት ፊውቸሩን የሚገነባበት ገንዘብ ብቻ አይደለም፣ ፊዚካሊ ራሱን መገንባት አለበት። ሜንታሌ፣ ራሱ ስትሮንግ መሆን አለበት። ያ ነገር በሙሉ ያለ ለዚህ ነው እዚህ ጋራ በቃ ዱላ ቀረሽ ሳይሆን ጦርነት እኮ ነው። ጦርነት እንደዚህ መሆኑ እግዚአብሔር እየጠበቀው ነው። ምንም የሆነው ነገር የለም። አሁንም አምላኩ እያመሰገን ማለት። ስለዚህ መውጫ አድርጎ የሚያያቸው የችግሩ መውጫ አድርጎ የሚያያቸው ሃይማኖቶች አልሰሩ፣ የሃይማኖት አባቶችም አልሰሩም። አንዱን ሃይማኖት ይዞ አንዱን ሃይማኖት በመቀጥቀጥ ብርም አልተሰጠም። የተገባለትም ቃል አገር ቤት ተገባለ። ያው ይሄ ነው፣ ምንም እውነቱ ይሄ ነው። አገር ቤት ትገባላችሁ፣ ጴንጤ ከሆናችሁ መሬት ትሰጣላችሁ፣ ልማት ታረጋላችሁ። ይህም አልሆነለት። ምክንያቱም እንደዛ ነው የመጡት እና እንደግን ጠላት የሚሆነው ለሁሉም ሃይማኖተኞች ነው፣ ለሁሉም ማለት ይሳደባል። እንደ ልማዱ ፔጁን ያስጠረቅሙበታል። የእሱ ተመሳሳይ ጭንቅላታቸውን የበከተ ሰዎች አሉ፣ መልሰው ፎሎ ያርጉታል። ተመልሶ ይሳደባል እና ጭንቅላቱ ትክክል አይደለም ማለት። አንዳንድ ነገሮች ስናወራ እራሱ እንዲህ እንዲህ እኮ ነው ስትለው እኔ ራሴ ስለተምራ የለት እረስቶት አልተምርም ከእንደገና ደግሞ መቼልታ ነው የሆነ ነገር ደገመ። በጣም የቅርብ ቀን ታሪክ እረስቶታል። ዲነው እንዲ ምናል ይላል። እንደ ውሃ አልኩኝ። በቃ ችግር አለበት፣ በቃ ችግር አለበት፣ በቃ የማይገልጸ የማይናገረው ችግር አለበት ችግር አለበት። አንተ አምላክን ከተናገርክ ችግር አለበት ማለት ነው። አማኝ የሆነ ከእንደዚህ ነገር ከተናገርክ እዚህ ሜንታል ፕሮብሌም አለበት። ስለዚህ እና እኔ እናንተም በቦን ባለማየት እተባበረዋለሁ ባለማየት ባለማየት ባለማየት እተባበረዋለሁ። ለምን? ምክንያቱም ወደ ሌላ ነገር ነው ሄደው። እኔ እንደሚያሳዝንኛ አሁን ጴንጤዎች ናቸው። ምክንያቱም እስካሁን ድረስ እግዚአብሔር ምስክር ከጴንጤ ከጴንጤ እንደዚህ አይነት ታሪክ ተፈጥሮ ጴንጤ የሆነ እንደዚህ አይነት ተሰራ በታሪክ ነው፣ የአንድ ቀን ሰነች ምን ጴንጤ እንደዚህ ሚዲያ ላይ ወጥቶ የጌታ አንተ ጴንጤ መሆን እኮ ማለት ከእነሱ ጋር አንድ ቀን መዋል ማለት እኮ መለውጥ ማለት ነው እኔ ያሳዘነኝ እንደሚል ጴንጤ ነኝ የሚል ሃይማኖተኞች ያሉት ናቸው። ያሳዘነኝ መሆንም አልነበርበትም። ያው እንደለመደው ሌላ ቦታ ላይ ሆኖ ቢሳደብ ይሻላል እንጂ ያልተለመደ ነገር ነው። ልክ እነሱን አሁን ደግሞ ያመጣው ሲስተም ምንድነው? እነሱን ይደግፍና ይሳደባል። ጴንጤ እኮ ማለት እኮ እንደምንቀን ምን ቀን እንደሆነ ግን እግዚአብሔርን ያለቅ ብቻ የተዋረደ ተዋረቁ አሁን ምን ይባላል? አያችሁ ከጴንጤም እኮ ተሳዳቢ ያለ። ድሮ እንደዛ ይባልም ነበር ታውቃላችሁ። አለ ከጴንጤ ተሳዳቢ የለም ነበር ሚባል። አሁን ግን አንድ ላንዱ ናችሁ። የጴንጤም ተሳዳቢ ያለ፣ የጴንጤም ተሳዳቢ ያለ ይባል ነው ማለት ነው። ይኸው ዮናስ ጴንጤ አደለም መሳደሁሁሁሁ ሁሉም ጴንጤ ደፋር ነው ሚሆነ በብዛት አሁን ታያላችሁ። ብለው መሳደብ ይጀምራሉ። ያላችሁ ግን ስድብ አይደለም። ብዙ ነገር የተገዘተ ነው። ጴንጤ ውስጥ ትህትና የሚያስተምር ትህትና ነው። መደብደብ፣ መቀጥቀጥ፣ ማለፍ፣ ማስተማር ይቅርታነት ነው የሚያስተምር በስነ ስርዓቱ። ወንጌል ስለ ወንጌል ደግሞ ስለ ጌታ እየሱስ ክርስቶስ ሲገባ ሲገባ፣ ዓለም እናንተ ከንቱ ናት፣ ከንቱ ናት፣ ለምንም አትጨነቅም ለምንም አትጠበብም። ሁሉ ነገር ከእግዚአብሔር የሚበልጥ እንደሌለ ነው። ስለዚህ አትሳደብም። ዚጋ ራሱ አትሳደብም። እኔ በጣም የሚገርሙ ቤቶች ነበሩ፣ ጓደኞቼ ረሃብን እንደ ፀጋሚ እግዚአብሔር ምስክሬ ነው። ባልና ሚስቶች ዛሬ ግን ሚሊዮነሮች ናቸው። ሚሊዮነሮች የቤት ኪራይ የሚከፍሉት አታው አምላካቸውን ያመሰግናሉ። እግዚአብሔር ምስክሬ ነው። በሚበሉት አቶ ሚበሉት የሚበላ ጠፍቶ ሰባት ስምንት ቀን ሲጠፉ ቤታቸው ይሄዳለን እና አይዋለው በቃ መጽሐፍ ቅዱሳቸው ይጸልያሉ። እኔ ማውቀው ጴንጤ ይሄ ነው። ለምን ስትላቸው የጌታ ፍቅር ስለገባቸው የጌታ ክብር ስለገባቸው ዓለምን እናካር ተውት ይሄዳል ባሏት እዚህ ለገድ ስራ ይሄዳል። ብዙ ምንትን የለውም ገቢ የለም ይመጣል። የእንጨት መሰረታ ጠቂያ ምናምን ውስጥ ነበር የሚሰራው እሷ ወልዳ አንድ ልጅ ወልዳ በቤት ውስጥነት ያለች ግን ምንም ምንም በጌታ ቤት ውስጥ ነው የነበሩት እና እኔም ማቀቤንት ይሄ ነው። ዛሬ ግን የኢትዮጵያ ውስጥ የተትረፈረፈ የተትረፈረፈ ሀብትን ያላቸው በጌታ ፍቃድ ማለት ነው። እና አንዳንድ የስታስቡት ቃሉ ሲገባ ወንጌል ሲገባ አለም ላንተ ከንቱ ናት። ይሄ ያልገባ ወሮ በላ እዛ ቤት ውስጥ ሆኖ እንደዚህ አፍሮ ሲከፍት ስታል ጌታ ወይ ነው ለምን ተቀላቸው ቦታው ልክ አይደለም። ወንጌልን የተቀበልበት ቦታ አለ። ቦታው ትክክል ነበር ትክክል አልነበረ ጤ ሊያዋረድ እንደመጣ ገባኝ። እኔ መጀመሪያ ተመገብ ያለ እውነት ትክክል አይደለም። እየተበላሸ ነው። ቤቱን ማለት አይቻልም። ለማንኛውም እኔ እግዚአብሔር ልቦና ይስጠው ነበር በእኔ ለኬትቸዋለ እግዚአብሔር ልቦ ሌሎ ብዙዎቹም ጴንቴዎችዋቸው ይሳደባል። እንደ እንደሱ ወንጌልን ጮክ ብሎ ከመስበክ እና በወንጌል ከመከራከር ውጭ እንደዚህ ባለጌ ጴንቴ አይታቸው ተቀላቸው አልገባውም። ወንጌል ሳይገባም የተጠመቀው ልጁ አስተምሩት እያልኩ ስጮ ነበረ። ወንጌል እንዲናገር አስተምሩት በጣም ፈጠነ። ልክ አደለም። ከዚህ በፊት ገብቶ የወጣ ልጅ ነው። በጣም ብዙ ባክ ያደረገ ልጅ ነው። አስተምሩት አስተምሩት አስተምሩት። ማግለል ሳይሆን ማስተማር ዩሜቴንኪም እና ለመድረክ እና ለሚዲያ ሲባል ለሚዲያ ቁቅናና ለመድረክ ሲባል ራሳቸው ትናሉ ራሳቸው ነው ዛድ ልቦሆነ ይስታ ይማራው ይሄ በሽታ ነው። ይሄ በሽታ ነው። ሰው ሰው ልጅ ይለወጣል። ከእሱ በኋላ የተወለደችው እኮ ቤታዮ ትናንትና ተሳዳቢ ነበረች አያችሁ፣ ዛሬ እንዴት እንደተለወጠች ትናንት ከአምስት ዓመት ስስጣቃት እንደሱ ነበር የምትሳደበው። ዛሬ ቤታዮ ትሳደባለች እንደ አያችሁ ሃይማኖቷን ስለለወጠችም አይደለም ስለገባት ስለበሰለች ስላደገች ጥሩ እንዳልሆነ አሁን ያንዳንድ ስትናገር ለራሴ ገርመኛ ጥሩ እንዳልሆነ በቃ እኔ ብሔርን አልሳደብም። በመሳደብ ማገኘው ነገር የለም። እኔ ነኝ የተጎዳሁት፣ አልሳደብም። የእሱ የልጅ ልጅ የምትሆነት የተለወጠችው እሱ ተለወጠ ተለወጠ፣ ዘሩን ከጨረሰ በኋላ ሃይማኖት ሃይማኖቱን ከጨረሰ በኋላ ፖለቲካ ፖለቲካውን ከጨረሰ ይሄ በሽታ ይሄ ትልቅ በሽታ ሰው የሆነ ሰዓት ላይ ልጅነትም ሊኖር ይችላል። መብት አጠያይቁም የተለየ ሊሆን ይችላል፣ ልትሰደብ ትችላል። የሆነ ሰዓት ላይ ግን መብሰል አለብህ። ልክ አይደለም፣ የሄድክበት አካሄድ ልክ አይደለም። ኦኬ በሰዓቱ ግዴታ ይሆናል እንደዚያ የሄድክበት አካሄድ ወይም ባለማወቅ ይሆናል ወይም ከቤተሰብ ከአካባቢ በማንነት ተነክተ ይሆናል። እሱን ከጨረስክ በኋላ ሃይማኖቱ ከጨረስክ ግለሰብ ላይ ይሄ በሽታ ይሄ ራሱን የቻለ በሽታ ነው። ህግ የማያ ህግ የማይደኛው ማለት ነው። ና ስለ ዮኒ ምን ትናገር ያለሽ ላልከው ይህንን ቆረጥ አድርግና ዩቱብ ላይ ለጥፈው። ስለ ዮኒ የምናገረው ይሄ በሽታ ነው። እግዚአብሔር ይማረ እግዚአብሔር ይፈውስ። ያ ያለብን ችግር እግዚአብሔር ይፍታል። ተረጋጋ ማለት ነው። ኮሚሽነር ቴዲ አዋሳም ተረጋጋ በጣም መረጋጋት ያንሳችኋል። ጸሎት አርጉ። በምታምሩት ነገር እንጂ ሁለታችሁ አካሄዳችሁ ጥሩ አድግል። አንድ ነው የሁለቱም አካሄድ። ይሄኛው ችግር አለበት፣ ይሄኛው ደግሞ ወደ ገደል እየገባ ነው። ዝና ዘነዘና ነው ያለበት የቴዲ ሐዋሳ ደግሞ። ኮሚሽነር ቴዲ ሐዋሳ ዝናው ዘነዘና ሆኖበታል። እሷ እሷ ግን እሱ ግን በዛ አንድ ናቸው። እሷን በሚቀጥለው አንድ አይነት ነው የሚሆኑት። ለማንኛውም መልካም ቀን የሆነላችሁ። ተመልሼ እመጣለሁ። አልተኛም፣ ተመልሼ እመጣለሁ። ምክንያቱም ጌም ይጫወታሉ፣ ጌም ይጫወታሉ። ተመልሼ እመጣለሁ። ወዳችኋለሁ ጋይስ። በጣም አመሰግናለሁ ጋይስ ፎር ዩር ሰፖርት ንዩ። ሁላችሁም በጣም አመሰግናለሁ።